አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ደቻናለ ለቤተሰቦች እንዴት ናቸው? ደህና ናቸው? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። ጁምአ ሙባረክ ብያችሁ አለው እና እንዴት ናችሁ? ደህና ናችሁልኝ? እና ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁት ቤተሰብ እየሆናችሁ ጀምሩ ማለት ነው። እና እሱም በመግቢያው እንዳያችሁት ኢሳቅ ዱባይ በማቅራቱ አብርሽ አዝነዋል ማለት ነው። አብርሽ ብቻ ሳይሆን ሁላችንም አዝነናል፣ እነን ለማውራት ምክንያቱም ኢሳቅ በጣም መልካም ነው። ደግሞ በሩታና በአብርሽ ሰርግ ተካፋይ ለመሆን በጣም ጓግቶ ነበረ፣ በጣም ምኞቱ ነበረ እና አጋጣሚ የሱ ቢዛ በማቅራቱ በጣም ነው እውነት፣ ያኔ በጣም ነው ያሳዘነኝ በግሌ ማለት ነው። የሱ ብቻ ደግሞ ተነጥሎ ማቅራቱ በጣም ነው ያሳዘነኝ። ያው ኢሳቅ ሁሉም ለበጎ ነው። አንተ ደግሞ በትመጣም በመልካም አንደ በትክ መልካም ነገር ታማኛላችሁ። ወይስ ነው በርግጥ የእውነት እነ ጽጌ አዳኒ አቤት እና እና ፍሬ ሁላችሁም እየመጡ ነው። በዚህ መጥተዋል ብሎ ብላችሁ ያዙ እነሱ መጥተዋል። ኢሳቅ ግን አልመጣም። ኢሳቅ በማቅረቱ በጣም ነው ያ የሰዘንኝ ምክንያት። እሱም በቃ እሱ ከነሱ ጋራ ኩፉም ደግሞ አብሮ ብዙ ላይ ነበራቸው። ስለዚህ በደስታቸው ጊዜ ደግሞ ዱባይ መጥቶ ከነሱ ጋራ ተካፋይ ሆኖ ደስ ብሎት ተዝናንቶ ቢሄድ ደስታችን ነበረ። ይህ ሁሉም ነገር ለበጎ ነው። ኢሳቅ ወንድማችን ምናልባት ያንቴ ብቻ ሊቀራ የቻላል አላህ በምክንያት አድርጎ ይሆናል እና እንዳይከፋ እንዳታዝን የእውነት መታይ ብትዝናና ከነሱ ጋር ብትካፈል ደስ ስለነበረው በማቅራቴ ቢደብረንም ሁሉም ነገር ደግሞ ለበጎ ነው። አላህ ያልፈቀደ አይሆንም። ብለህ ያህል ጀግና ነህ። በላ ውሳኔ ማንም ሊገባ አይችልም እና በማቅራት እንዳይደብር ነገ ሌላ ቀን ነው። ትመጣለህ ይሳካሃል እንሻ አላህ ደግሞ አንድ ይደብር ማለት ነው። ድጋሚ እንሞክራለን ብለዋሉ። ድጋሚ ከሞከራችሁ ይሳካል። ይሄ ልቡ በጣም የተሰበረው የእውነትን በጣም ነበር ጓክቶ የነበረ ነ ጓክቶ ስለነበረ በቃ የሱ በረክ በማውጣቱ በጣም ነው የደበረው። አይሳቅ እና በኢሳቅ መመደበሩ ደግሞ ሁላቸውም ተደብሯሉ። ስጌ እንኳን አለቀሰች የእውነት ያው ዝጌ በቃ ከኛ መነጠል የለብህም ብልን ነበር እናስቦ ብላ ለቀሰች ማለት ነው። አብርሽ እንኳን ማለቀስ ነው የቀራበት በጣም ነው ያዘና ሁላችሁም ልባችሁም በጣም የተሰበረ እና ኢሳቅ ሁሉም ለበጎ ነው። ሁሉም ያው ለከር ነው። አላህ ያልፈቀደ ነገር ደግሞ አይሆንም። ድጋሚ ብትሞክር ብሳካልህ ደግሞ የበለጠ ደስ ስልን ነበር እና ኢንሻላህ ይሳካሃል ብዬ ተስፋ አደርጋለሁ። ሩታና አብርሽ ደግሞ ዱባይ ገቡ። ምን ድምጻቸው ጠፍ ጻፍ በቃ ፕሮግራም ላይ ናቸው። ዱባይ ገብቶ ፕሮግራም ላይ ናቸው። የሰርግ ቦታው መርከቡ የተኛው ይማቻል እያሉ የቱጋ እንደሚሆኑ የት እንደሚያርፉ ሁሉ ነገር እየተዘገጃጁ ነው ማለት ነው። በጣም ነው ደስ ምለው እና የመዳም ቅመሞች ማናችሁም በሰርጋችሁ ላይ እንዳትቀሩ እንዳትቀሩ። እንቀውጠዋለን ማለት ነው ያኔ የንግስትና የንግስ ሰርግ እንቀውጠዋለን። በዱባይ ደማቅ ሁኔታ በጣም ደስ በሚል ሁኔታ እንደሚከበር ገና ካሁኑ የሚያስታውቅ ነው። ስለዚህ ውዶቼ ማሮች፣ ፍቅሮች አለች ያዩ እና እንዳትቀሩ እየቀራ የለም ከሀገር እየመጣ እየቀራ የለም። ከአዲስ አበባ ከቡታጀራ እናም ከሌላ ከሌላ ቦታ የቀረ የለም። ሙቤ በመቅረቱም ቅር ብሎኛል። በእርግጥ ምክንያቱም ሙቤ ሙቤ ማለት አንድ ቁጥር ነው። ለሩታና ለአብርሽ ለአብሬሽ የምር እንምላችሁ ሙቤ አንድ ቁጥር ነበረ። እሱ ባህርማ በመቅረቱና ባለመጋባዛቸው ቅር ብሎኛል። ምክንያቱም ሰው ልጅ ተጣልቶ አይኖርም። መጣላት እንዳለ መታረግም አለ ና በዛሬው ቀን ግን ታርቆ ለሙቤም ደግሞ ስኬት ተገዝቶለት ምናምን ቢመጣ ከነሱ ጋራ ቢያሳልፍ በጣም እንደስንለኝ ነበረ። እስካሁን ድረስ ግን ያው የሙቤ ጉዳይ አልተዋረም። ያው ያልተወራ ሲጠራ ጊዜ አብርሽ እየጠራ የሁላቸውም ስም ዝርዝር እየጠራ ነበረ፣ ግን ኑቤ አላሰበውም። ጭምር ምን ያክል ቢትጣሉ እና ምን ያክል ቅሬታ በልባቸው ውስጥ ቢፈጠር ነው። በጣም ነው የሚያሳዝነው ነው የእውነት። ምክንያቱም አንድ ሰው ብዙ ብዙ የችግር ጊዜ አብሮ ያሳለፈ ምንም አይነት ጥፋት ቢያጠፋ ይቅር ባይነት ትልቅነት ነው እና ይቅር ተባብላችሁ በዛሬ ደስታችሁ ላይ ሙቢ መገኘት ነበረበት። እና እስከ መጨረሻ ድረስ ሳናይ ደግሞ እንዳንፈርድ፣ ግን በስም ዝርዝር አላገኘሁትም፣ አልሰማውም። ኢሳቅ በመቅረቱም ደግሞ በጣም ነው ያሳዘነኝ። እርምታ እና አብርሽ በመደሰታቸው ደግሞ ደስ ብሎኛል። ያ ሁሉም የተፈራረቀበት ሰርግ ነው ማለት ይቻላል። ደስታ ማዘን። ምክንያቱም ከኢሳቅ በላይ የሙቤ መቅረት ነው ያኔ የደበረን። ምክንያቱም ሙቤ ቁጥር አንድ ነው፣ መቅረት የሌለበት መረሳት የሌለበት ቁጥር አንድ ሙቤ ነበረ። ያው ዞሮ ዞሮ ችግር የለም። ሰርግ እኮ አያልቅም ማለት እነሱ እዚጋ። እንትን ቢያደርግ ሽርሽርቱ የሰርጉ ዋዜማ ቢያደርጉ በሀገር ቤት ሰርጉ ላይ ደግሞ መቼም ባይጠሩ ጠሩ አይቀርም ብዬ ተስፋ አደርጋለሁ። ኢሳቅን እንዳይደብር አይዞክ። በጣም ተደብረዋል። በጣም ነበር ቅስሜ የተሰበረ። አይምርን እና እንዳይደብር፣ ሁሉም ለበጎ ነው። ከሁሉ ሰው መካከል ያንቴ ቃራ ምንድን ነው ልትል ትችላለ። እኔም ተገርም ተደንቀ። ምንድ ነው ያሱ ብቻ እንዴት ቀራ ብያሉ። ግን ያንተ ብቻ የቀረ ለካይር ነው። አላህ ምን አስበልህ እንደሆነ አናውቅም። ስለዚህ አይክፋክ፣ አይደበር እላለው። ወድ ያ ቻናሌ ቤተሰቦች ዛሬ ያው አ እንደተለመደ ሩተና አብርሽ ዱባይ እንመጣለን እንመጣለን እያሉ ዛሬ አልነበረም። አሁን ግን በስተመጨረሻ ተሳክቶላቸው መጥተዋሉ ማለት ነው፣ ኢሳቅ በመቅረቱ ቢደብራችሁ መጥተዋሉ። ሲመጡ ደግሞ ዱባይ ላይ እንዴት ምናክ ምን አይነት ላይፍ እንደሚያሳልፉ ምናምን አብረን የምናይ ይሆናል። ቪዲዮው ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና ዱባይ ያላችሁ ሁላችሁም ተጋብዛችኋል። ሰርጉ ላይ እንዳትቀሩ።